አዲሱ የሊግ ፎርማት የክለቦች ነባራዊ ሁኔታ ያላገናዘበ ነው ተባለም። የ2018 የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዘንድሮ በአዲስ መልክ በአዲስ ፎርማት በአራት ከተሞች ይደረጋል መባሉን ተከትሎ በጉዳዩ ላይ ብዙ የስፖርት ቤተሰቦች ሀሳባቸውን እየሰነዘሩ ይገኛሉ። በጉዳዩ ዙሪያ ያነጋገርናቸው አንዳንድ የክለቡ አመራሮች አዲስ የሊግ ፎርማት አሁን ያለውን የክለቦች ሁኔታ ያላገናዘበ ነው ያሉ ሲሆን፣ ለዚህም ደግሞ ዋነኛ ምክንያት በየሳምንቱ ከቦታ ቦታ በሚንቀሳቀሱበት ወቅት ክለቦቹ ለወጪ የሚዳርግ መሆኑ ነው ብለዋል። በተለይ ደግሞ ክለቦቹ በሁለት ምድብ ቢከፈሉም የሚያደርጉት ጨዋታ ግን ሰላሳ ስምንት ነው። ይህ መሆኑ ደግሞ ሊጉ በሁለት ምድብ ተደርጎ ቢያንስ እንኳን የጨዋታ ቁጥር መቀነስ ካልተቻለ ምንድን ነው ፋይዳው የሚለው መነጋገሪያም ሆኗል። ከዛም ባሻገር ይህ አዲስ የሊግ ፎርማት ሲወጣ የክለብ አመራሮች በጉዳዩ ላይ ገለጻ እንዳልተደረገላቸውና እንዳልተወያዩበት ገልጸው አንዳንዶቹ አመራሮች ደግሞ የሊግ ፎርማቱ ይቀየራል ስለተባለ ቀድመን ተዘጋጅተን ነበር ሲሉ ለዝግጅት ክፍላችን ሀሳባቸውን አካፍለዋል። የዘንድሮው የኢትዮጵያ ፕሪሚየር ሊግ አምና በሊጉ ወራጅ ክለብ ባለመኖር ምክንያት በሀያ ክለቦች መካከል ውድድሩ ሲደረግ በአዲሱ ፎርማት መሰረት በሁለት ምድብ ተከፍሎ ውድድሩም የሚደረግ ይሆናል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንዳስታወቀው ከሆነ ውድድሩ በአራት ከተሞች ሲካሄድ የደርቢ ጨዋታዎች ለደጋፊዎች አመች በሆኑ ስቴዲየሞች ይደረጋሉም ተ ተብሏል። የመጀመሪያዎቹ ጨዋታዎች በአዲስ አበባ እና በአዳማ ከተማ ሲደረጉ አንድ የሀገር ውስጥ ሚዲያ የፕሪምየር ሊጉን ምስል መብት ይገዛል ተብሎም ይጠበቃል። የ2018 የኢትዮጵያ ፕሪምየር ሊግ የፊታችን ጥቅምት ስምንት እንደሚጀምርም ታውቋል።